ይህ ፕራክቲስ እንግሊዝኛ ዩቱብ ቻናል ነው። እንኳን ደህና መጣችሁ። በዛሬ ክፍል ትምህርታችን አጀክቲቭስ ናውንስ፣ አጀክቲቮችና ናዎች ምነታቸው ከኮንሰፕታቸው አንስተን እስከ እያንዳንዱ በአረፍተ ነገር ውስጥ ያለው ሚና ለማየት እንሞክራለን። ከቪዲዮ መጀመሪያ እስከ መጨረሻ ብታዩት በጣም ጠቃሚ ትምህርቶች እንደምታገኙ አልጠራጠርም። ወደ ኮንሰፕቱ እንሄዳለን ማለት ነው። ቅጽል ምንድን ነው? ቅጽል ማለት አጀክቲቭ ማለት ነው። አጀክቲቭ ማለት ደግሞ የስም ገላጭ ማለት ነው። ስሞች የተለያዩ ናቸው። ያው ስለ ስም በሰራሁት ቪዲዮ ሙሉ እንትኑን ማየት ትችላላችሁም። የነዚህ ስሞች ደግሞ ባህሪ ሊሆን ይችላል፣ መልክ ሊሆን ይችላል፣ ወይም ደግሞ መጠን የሚገልጹ የሚያወሩ የቃላት ክፍሎች ቅጽል ተብለው ይጠራሉ። ለዛ ነው ቅጽሎች የስም ገላጮች ተብለው የሚታወቁት ማለት ነው። ለምሳሌ አሁን በአማርኛ ረጅሙ ተማሪ፣ ትልቁ በሬ፣ ደጉ ሰው በሚሉት አረፍተ ነገሮች ውስጥ እዚህ ጋር ተማሪ፣ በሬ፣ ሰው ስሞች ናቸው። ግን በእነዚህ ስም ቀድመው የመጡና ስለ ስሙ ምሳሌ አሁን የመጀመሪያው ረጅሙ፣ ትልቁ፣ ደጉ ብቻ ስለ ማንኛውም ስለ ባህሪያቸው ሊሆን ይችላል፣ ስለ መጠናቸው ሊሆን ይችላል። ስለሆነ ነገራቸው የሚገልጹ የሚያብራሩ ከሆነ እነሱ አጀክቲቭ ወይም ደግሞ ቅጽል ይባላሉ። ስለዚህ እነዚህ ስም ናቸው ወይም ናውን ናቸው፣ እነዚህ ደግሞ ቅጽሎች ናቸው ወይም አጀክቲቭ ማለት ነው። ስለዚህ እዚህ ጋር በቀይ የተጠቀሱት በሙሉ ቅጽሎች ወይም አድጀክቲቭ ሲሆኑ እነዚህ ደግሞ ስም ናቸው ማለት ነው። የስም ገላጮች ቅጽሎች አጀክቲቭ በመባል ይታወቃሉ ማለት ነው። በአረፍተ ነገር ውስጥ ስንጠቀማቸው በዚህ ኮንሰፕት ልክ ነው ማለት ነው። አድጀክቲቭስ አር ዎርድስ ዳት ዲስክራይብ ናው ስምን የሚገልጹ ናቸው ስንል ይሄ ነው ማለት ነው። አብጀክቲቭ አንሰር ዘ ሰች ኳስቸንስ አስ ዋት ካይን አይነቱ ሊሆን ይችላል ምን አይነት which one የትኛው how many ምን ያህል ቁጥሩ ሊገልጽ ይችላል፣ አይነታው ሊገልጽ ይችላል። ብቻ ስሙ በማንኛውም ሁኔታ ከሌሎች ነገሮች ለመለየት የምንጠቅማቸው እንትኖች በሙሉ ገላጮች ናቸው ማለት ነው። የስም ገላጭ በመባል ይታወቃሉ ማለት ነው። እዚህ ጋር በአረፍተ ነገር ውስጥ ስንጠቀማቸው ያው ይሄን ይመስላሉ ሲትራ ኢዝ ክሌቨር ጋር እዚ ጋር ገርል የሚለው ስም ነው። ምን አይነት ተማሪ ናት? እሷ ጎበዝ። እሷን እየገለጸ ነው። ስለዚህ ክሌቨር አጀክቲቭ ነው። there is a little time for preparation በዚህ አረፍተ ነገር ውስጥ time ስም ነው። ምን ያህል ሰዓት ነው ያለን? በጣም ትንሽ ሰዓት። ስለዚህ ትንሽ ስትሉ ሰዓትን ገልጻችኋል እና little adjective ነው ማለት ነው። የስም ገላጭ ነው። he gave me five mangoes አምስት ማንጎዎችን ሰጥቶኛል። ቁጥሩ እየገለጸ ነው። ማንጎ ገልጿል። ማንጎ ስም ነው። አምስት። ስለዚህ ቁጥሩ የገለጸው five adjective ነው።

አድጀክቲቭ ወይም የስም ገላጭ ተብለው ይጠቀሳሉ ማለት ነው። አድጀክቲቮች ለዚህ ነው በተለያየ መልኩ እንጠቀማቸዋለን። አንዳንዴ ከለር ይገልጻሉ። ብሉ፣ ሬድ፣ ግሪን፣ ብራውን፣ ፐርፕል፣ የሎ፣ ብላክ፣ ምን ስም ይመጣል ማነው ከዚህ በኋላ? ነጩ በሪ ሊል ይችላል ወይም ቀዩ መጽሐፍ ሊል ይችላል። ከነዚህ በኋላ ስም ይመጣል። ስለዚህ ስምን እየገለጹ ስለሆነ አድጀክቲቭ ናቸው። አንዳንዴ ኦፒኒየን ሊገልጹ ይችላሉ። ኦፒኒየን ማለት እንዴት ነው? አሪፍ ነው፣ መጥፎ ነው፣ ፈኒ ነው፣ ላይት ነው፣ ቀለል ያለ ነው፣ ደስተኛ ነው። እነዚህ ኦፒኒየን ይገልጻሉ፣ አስተያየትን ይገልጻሉ። መጠንን ሊገልጹ ይችላሉ ቢግ ስሞል፣ ሎንግ፣ ሾርት፣ ኤጅ፣ ኦልድ፣ ያንግ እያሉ ሊገልጹ ይችላሉ ማለት ነው። ዕድሜን ሊገልጹ ይችላሉ። እንዲሁም ደግሞ ሼፕን ወይም ቅርጽን ሊገልጹ ይችላሉ። ራውንድ ሼፕ፣ ትራያንጉላር ሼፕ፣ ሬክታንጉላር ሼፕ፣ ስኩዌር ሼፕ፣ ኦቫል ሼፕ እያለን ኦሪጂን ሊገልጹ ይችላሉ። ኦሪጂን ማለት ስሙ የተሰራበት ቦታ ሊገልጹ ይችላሉ። ጀርመን፣ ማሌዥያ ራይት። ሊገልጹ ይችላሉ እንዲሁም ማቴሪያሉ ከምን ነው የተሰራው ከሜታል ነው የተሰራው ከግላስ ነው የተሰራው ከምንድን ነው ራይት። ዲስታንስ ሊገልጹ ይችላሉ። ሎንግ፣ ሾርት፣ ኒር፣ ፋር። ቴምፕሬቸር ሊገልጹ ይችላሉ እና ታይም ሊገልጹ ይችላሉ። ብቻ ስለ ስሙ ማንኛውም አይነት መረጃ የሚሰጡን ከሆነ እነሱ አጀክቲቭ ወይም ቅጽል በመባል ይታወቃሉ ማለት ነው። እና በዚህ ከዚህ ኮንሰፕት ተነስተን አጀክቲቭዎች ኳሊቴቲቭ አጀክቲቭ፣ ኳንቲቴቲቭ አጀክቲቭ፣ ዲሚንስትሬቲቭ አጀክቲቭ፣ ኢንትሮጋቲቭ አጀክቲቭ፣ ፖሲቲቭ አጀክቲቭ፣ ዲስትሪቢዩቲቭ አጀክቲቭ በመባል ይከፈላሉ ማለት ነው። እነዚህን አንድ በአንድ ለማየት እንሞክራለን። ኳሊቴቲቭ አጀክቲቭ ዲስክራይብስ ኳሊቲ ኳሊቴቲቭ አጀክቲቭ፣ ኮምፓውንድ አጀክቲቭ፣ ዲስትሪቢዩቲቭ እነዚህ ሁሉም የአጀክቲቭ አይነቶች ናቸው። በሚገልጹት ነገር ላይ ተመርኩዘን ያው እንከፋፍላቸዋለን ማለት ነው። እስኪ እያንዳንዱ በምሳሌ ሞር ብናያቸው የተሻለ ነው። ኳሊቴቲቭ አጀክቲቭ ስንል ለምሳሌ ዘ ገርል ዘ ቶል ገርል ኢዝ ማይ ክላስሜት። ዘ ስቱደንት አችይቭድ ኤክሰለንት ሪዘልት። እዚህ ጋር ቶል እና ኤክሰለንት ኳሊቴቲቭ አጀክቲቭ ናቸው። እነዚህ ቶል፣ ኤክሰለንት፣ ስሊም፣ ያንግ፣ ስኩዌር፣ ፕላስቲክ የተሰራበት ነገር ሊሆን ይችላል። ፕላስቲክ፣ ስኩዌር እነዚህ የስሙን ኳሊቲ ይገልጻሉ። ኳሊቲ ወይም ጥራቱ ወይም ያለው የጥራት አይነት ስለሚገልጹ ኳሊቴቲቭ አጀክቲቭ ተብለው ይጠራሉ ማለት ነው። ኳንቲቴቲቭ አጀክቲቭ ግን ከዚህ በተቃራኒ ቁጥር ነው የሚያመለክቱት። ምሳሌ ኢነፍ፣ ኦል፣ ኖ፣ ኤኒ፣ ሆል፣ ሴቨራል በጣም ብዙ፣ ትንሽ፣ ጥቂት ቁጥሩ ነው የሚገልጹልን። ለምሳሌ ሺ ፋውንድ ሜኒ ፔንስ አንደር ዘ ቴብል፣ ከቴብሉ ስር በጣም ብዙ እስክሪፕቶችን አገኘች። ስክሪፕቶቹ ምን ያህል እንደሆኑ እዚህ ጋር ሜኒ የሚለው ገልጾልናል። ኤዝ ዜሮ ኢዝ ኖ ሚልክ፣ ወተት የለም ምንም ወተት የለም። ኢንዘ ዘ ቼክ፣ ታሷ ውስጥ ምንም አይነት ወተት የለም። እንዲሁም ሶስተኛው ዘያ 37 ስቱደንት ዘ ክላስ፣ ተማሪ ስም ነው። ምን ያህል የሚለውን ቁጥሩ ገልጾልናል። ስለዚህ ሜኒ ኖ ሰሮቲ አጀክቲቭ ናቸው። ምን አይነት አጀክቲቭ ኳንቲቴቲቭ አጀክቲቭ ወይም የቁጥር ገላጭ አጀክቲቭ ናቸው ማለት ነው። ሌላው ዴሚንስትሬቲቭ አጀክቲቭ ነው። ዴሚንስትሬቲቭ አጀክቲቭ የሚባሉት እነዚህ ዚስ፣ ዘስ፣ ዛት፣ ዞስ ቅርብ ለሆነ ነገርና ሩቅ ለሆነ ነገር ርቀቱን የሚነግሩን የሚጠቁሙን ዴሞንስትሬት የሚያደርጉ ዴሚንስትሬቲቭ አጀክቲቭ ይባላሉ። ለምሳሌ this is my friend Dina. This is my friend Dina. ይህ ጠቋሚ ነው። ይህ የእኔ ጓደኛ ነው። Those books እነዚህ መጽሐፍቶች እነዚህ የሚለው አሁንም መጽሐፍ እየገለጸ ስለሆነ አጀክቲቭ ነው። ምን አይነት አጀክቲቭ? ዲሚኒስትሬቲቭ አጀክቲቭ። ለምን? የሚባል ጠቋሚ ስለሆነ እና የዛ መልእክት ስለሚያስተላልፍ ማለት ነው። ሶስተኛው ዲሚኒስትሬቲቭ አጀክቲቭ ነው ማለት ነው። አራተኛው ኢንትሮጋቲቭ ኢንትሮጋቲቭ፣ ጥያቄ ለመጠየቅ የምንጠቀምባቸው ናቸው። ሁዝ ፔን ኢዝ ዚስ። ዊች ዌይ ሻል ዊ ጎ። አሁንም ኢቭን ጥያቄ ራሱ ቢሆን እያወራን ያለው ስለ ስም ነው። ሁዝ ፔን ይህ እስክሪብቶ የማን ነው እያልኩኝ which way shall we go በየትኛው መንገድ ብንሄድ ይሻላል ስለዚህ መንገድና እስክሪብቶ ስሞች ናቸው በጥያቄ ፎርም ግን ግልጽ ናቸው ስለዚህ whose እና which interrogative adjective በመባል ይታወቃሉ possessive adjectives የምንላቸው የንብረት ባለቤትነት የሚያመለክቱ ማ your his her our their its ናቸው የእኔ የአንተ የሷ የነሱ የእኛ ምን ስም ነው የሚመጣው ምሳሌ this is her hat ይሄ የሷ ባርኔጣ ነው ወይም ኮፊያ ነው። ኮፊያ ስም ነው። ሄር የሚለው ፖሴሲቭ አጀክቲቭ ነው ስም ስለገለጸ። ዜር ፓረንትስ ኬም ቱ ማይ ሃውስ የስተዴይ። ፓረንትስ የሚለው በዜር ተገልጿል። የእነሱ ወላጆች ወደኛ ቤት መጥተው ነበር ትላንት። ስለዚህ ማይ የሚለውና ዜር የሚለው ፖሴሲቭ አጀክቲቭ በመባል ይታወቃሉ ማለት ነው። ስድስተኛው ዲስትሪቢቲቭ አድጀክቲቭ ነው። ዲስትሪቢቲቭ አድጀክቲቭ የምንላቸው እነዚህ ኢች፣ ኤቭሪ፣ ኤይዘር ኤንድ ኔዘር እና የመሳሰሉት ናቸው። ሪፈር ቱ ሜምበርስ ኦፍ ግሩፕ አስ ኢንዲቪዥዋል። በጣም ብዙ የሆኑ ሰዎች እንደ አንድ የሚያመላክቱት እንደማለት ነው። ለምሳሌ ኢች ፓርቲሲፓንት ወዝ አስክድ። ይህ ፕራክቲስ እንግሊዝኛ ዩቱብ ቻናል ነው። እንኳን ደህና መጣችሁ። በዛሬ ክፍል